ይህ የድንበር ጉብኝቱ ቀጥሏል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የፌዴራል ከፍተኛ ሚኒስትሮች የመከላከያ አመራሮችና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ጉብኝት እያደረጉ ሲሆን ትናንት ከአሰብ ወደብ በሰማኒያ ኪሎ ሜትር እርቀት ላይ የምትገኘው የቡሬ ግንባር የጎበኘ ሲሆን ዛሬ ከአሰብ አርባ ኪሎ ሜትር እርቀት ላይ በምትገኘው ቢድ ወረዳ ግሪፎ በምትባል ቦታ ጉብኝት እየተደረገ ይገኛል። በጉብኝቱም ለአካባቢ ማህበረሰብ በድንበር ለሚገኘው ኃይል ስለአጠቃላይ ሁኔታው ግንዛቤ ሰጥቷል። ምናልባት ኢትዮጵያና ኤርትራ በፖለቲካ ተንታኞች አመለካከት ምናልባት ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ ይችላሉ የምል ከፍተኛ ስጋታቸውን ምሁራኖች እያስቀመጡ እንደሚገኙ ጭምርም ነው። የፖለቲካ ተንታኞች ከምንጊዜው በላይ አስቸጋሪና ከባዱ ግጭት ሊቀሰቀስ እንደምችልም ነው ስጋታቸውን እየገለጹ ያሉት። ኢትዮጵያ እንግዲህ ወደብ ጥያቄዋን ወደ ኋላ አልመለስም ማለቷ የምታወስ ሆኖ ሳለ በዚሁ አጋጣሚ እንግዲህ አሰብ ወደብን ምናልባት ኢትዮጵያ ትኩረቷና ና ዓይኗን የጣለችበት ሊሆን እንደምችልም ነው በርካቶቹ የገለጹ ያሉት። ታሪካዊ ወደ ኢትዮጵያ ወደብ እንደነበረ ጭምርም ነው በርካቶቹም የገለጹ ያሉት ሚኪታ። ቦረን ሳብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። ሰላም ቆዩ ልኝ